ከቢሮ ደውለው ልኝ እኮ። ምን ነው ልጅ አመመሽ እንዴ? አሞኝ መሰለኝ ሆስፒታል የገባሁት። አረ እንደሱ ማለት ያልነበርም እና ምንድን ነው ማለት ወደ ግድግዳ ስትወሪ ጀርባሽን አመመሽ እንዴ ለማለት ነው። አላመመኝም። ካላመመሽ ጥሩ። ከቢሮ ደውለው እኮ። ምንም ነገር መስማት አልፈልግም። ምን እያልሽ ነው እስኪ በፈጠረሽ ተይኝ፣ ሰላም። ምን ሆነሻል? ከቻልሽ ከፊቴ ብጠፊልኝ ደስ ይለኛል። ደህናነሽ ልጄ? ሳይሽ የአንቺ ልጅ መሆኔን ስለማስታውስ መትረፌን እጠላዋለሁ። ምን? ለምን ሀና ላይ ያደረግሽው ነገር ከአንዲት ወላጅ እናት የሚጠበቅ አይደለም። ያንቺን ህይወት ለማትረፍ መሞከር ይሄን ያህል ወንጀል የሆነብኝ ለምንድን ነው? ወንጀል ስለሆነ ነው። እንዴት ነው ወንጀል የሆነው? እንኳንም ቀድሜሽ ነቀው እንጂ ለሁለተኛ ጊዜ ደም ሰታኝ ቢሆን የተረፍኩት ራሴን ነበር ማጠፍ። ሰላም፣ ቢገባሽ አንቺ የሰራሽው ግፍ ለእኛ ለልጆች ይተርፏል። ምናልባት አንቺ አጠገባችን ስላለሽ ለእኛ እየተከላከልችልን በህይወት እንቆይ ይሆናል። አንቺ እንዳልሽው ግን ሀሴት በህይወት ካለች አንቺ የሰራሻቸውን እያንዳንዱ ነገሮች እየቆጠረች እሷ እየከፈለችበት ይሆናል። ሰላም ቆይ፣ እንዴት እንዴት ነው የምትናገሪኝ አሁን? ተይኝ። ሀና ካልመጣች ማንንም ሰው ማዋራት አልፈልግም። ሰላም አለሁ እግዚአብሔር ይመስገን፣ ዶክተር ዛሬማ ሞ በጣም ደህና ነኝ። አይ በጣም ጥሩ ሁኔታ ላይ ነኝ። ዶክተር ታስታውቀው ነው። አዎ ዶክተር፣ እድሜ ላንተና ለሀና ዛሬ እዚህ ደርሻለሁ። እኔ ምን አደረግኩ ብለሽ ያው እኔ ስራዬን ነው የሰራሁት። መመስገን ካለባትም ሀና ነች። እሱስ ልክ ነህ ዶክተርዬ። እማ፣ አንዴ ከዶክተር ጋር እናወራ ካላስቸገርኩሽ ካላስተገርኩ፣ ውጭ ትሆኛለሽ? ከኔ ከእናትሽ የሚደበቅ ነገር? አዎ እማዬ እባክሽ አንዴ ውጭ ለን ሰላም ጤና ይስጥልኝ፣ ውድና የተከበራችሁ ቤተሰቦቻችን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ተወዳጁን ድራማ ኖላዊ ክፍል ሀያን ዘንላችሁ መጥተናል። አብራችሁን ቆዩ። ላይክ ሸር ሰብስክራይብ በማድረግ ፕሮግራሙን ጀምሮ ሰንድ እናሳስባለን። የዛሬው ክፍል እንግዲህ የሚጀምረው በባለፈው እንዳየነው እንግዲህ ሰላም አልነቃችም ነበር እንዳለ ክፍ ኤፒሶዱ ሙሉ ስለ ሰላም ተጨንቀው ሰላም ተኝታ ነበረ ያለፈው፣ እና በመጨረሻም እንግዲህ በዛሬው መጀመሪያ ክፍል ሰላም ነቅታለች። ሀኒም ድጋሚ ደም እንድሰጥ እናቷ እያስገደደቻት ነበር። ነገር ግን ድጋሚ ደም ሳሰጣት በመንቃቷ ደስ ይላል። ምክንያቱም የዚችኛውም ህይወት ታረፈ ያችኛውም፣ በመዳኗ ሰላም ሀኒም ሳትጎዳ በመዳኗ በጣም ደስ ይላል። እንግዲህ ሰላም በመንቃትና በመተኛት መካከል ሆና እያዳመጠች ነበር። ወይዘሮ ሜላት ሀኒንን ደም እንድትሰጣት ለሁለተኛ ጊዜ ስታስገድዳት እየሰማች ነበርና፣ በዛም ሁላቸውን ሀናንና ዶክተሩን ውጡ ብላ ከክፍል አስወጥታ እናቴ ማናገር ፈልጋለሁ ብላ ወይዘሮ ሜላትን አናገረቻት እና ወይዘሮ ሜላትንም ጠየቀቻት እማይ እንዴት እንደዚህ ታደርጊያለሽ? ለእኔ በማሰብሽ በጣም ደስ ብሎኛል፣ ነገር ግን ሀኔ ላይ እንዴት እንደ አይነት ነገር ታደርጊያለሽ ምናምን ብላ በጣም አዝናባታለች ማለት ነው። እኔ ምናልባት ሀና እንኳን ድጋሚ ለሁለተኛ ጊዜ ባልነቀ ደም ሰታኝ እኔ ነቅቼ በሆን ራሴን ይቅር አልለውም ነበር፣ ራሴን አጠፋ ነበር ምናም ብላ ተናዳበት። እናትያም እኔ ልጄን ታዲያ ደምሰታት እንዳ እንድትድኝ ማረጌ ምኑ ላይ ነው ወንጀሉ ምናም ብላት አንቺ እኛ ላይ የምትሰሪው እዚህ ሀኒ ላይ የምትሰሪው ግፍ ለልጆችሽ ይተርፋል፣ ለእኛም ነው የምትተርፊ። ምናልባትም እዚህ ሀኒ ላይ የፈረዱሽ ፍርድ ልጅሽ ላይ ምን አይነት ነገር ሀሴት ላይ ምን አይነት ነገር እየደረሰ እንደሆነ አንቺ አታውቂም፣ እና እንደዚህ ማድረግ አልነበረብሽም ምናምን ብላ ታናድዳባታለች እና ፊቷን ዙራ ሁላ ተኝታለች ማለት ነው። ማናገር አይፈልግም ብላ ያው ሰላም የሆነ ነገር ስትናደድ ሳልተውለ ብላ እናቷ ላይ ነው የምትናደደው። እና ማይረባ ቃል ነው የምትናገረው ለእናቷ ክብር የላትም። ከልጅነቷ ጀምሮ ያው ቅርርብ ስለሌላቸው ለእናቷ ምንም አይነት ክብር ስለሌላት ወዲያው ነው የምትናደድባት። እና በዚህ በኩል ሀኒን በጣም ዶክተሩ እያመሰገናት ነበረ። ዶክተሩም በጣም ደስ የሚል ነው። የእውነት ትክክለኛ ሰብአዊነት የሚሰማው ዶክተር ነው ለእያንዳንዱ ነገር ህጉን ሳይሆን ከህጉ በላይ ህግ የሆነውን ህሊናውን የሚካተል ዶክተር ነው እና እንደ አይነት ዶክተሮች ያብዛልን፣ በእውነቱ እና ሀኒን በጣም እያመሰገነ ነበር። በአንቺ ምክንያት እንድትድን ስላደረግሽ ምናምን ብሎ እሷም ደስ ውሏታል። ነገር ግን በመጨረሻም እሷ ሀኒም ዶክተሩን ስላደረግክልኝ ነገር ሁሉ በጣም አመሰግናለሁ፣ ይህ የሙያ ግዴታዊ ነው፣ ምስጋና ያስፈልገኝም፣ ለመመስገን ብያደለም ሰረው እያላት ነበረ። እና በጣም ደስ ይላል እንደ አይነት ገጸ ባህሪ የዶክተሩን በጣም አስተማሪ እና ተወዳጅ ድራማ ያረገዋል ማለት ነው። በዛ በኩል እንግዲህ አባባ ኖላዊ በጠዋት ተነስተው እንግዲህ የአስሬን ተነስ ቤተክርስቲያን ሄድ እያለው በጠዋቱ እየቀሳቀሰው ነበር። የአስሬ ግን እንቅልፉን ስላልነቃ እንቅልፉን ስላልጨረሰ እኔ ተመልሼ ልደቅስ፣ እባክዎትን ተውኝ እያለ እንደው መደቆስ ምንድነው እያለ ሲላቸው እኔ መደቆስ አይደለም መደቅስ ነው ያልኩት፣ መተኛት ማለት ነው እያለ እያለ አሲር አይ ተነሳ፣ እንግዲህ በእንቅልፍ በኩል ሰይጣን ሊመጣብህ ነው። ስለዚህ ተነስና ቤተ ክርስቲያን እንሄድ እያሉ በጣም ደስ የሚል የአባትና የልጅ ምክር እየተመካከሩ እና በጠዋትም ተነስቶ ወደ ቤተ ክርስቲያን ሄዱ ማለት ነው። አባባ ኖላዊና አሲር ደስ የሚሉ አባትና ልጅ ናቸው። እና በበኖላዊ እና የሲርም የው ቤተ ክርስቲያን እንሂድ ብሎ ከቤተ ክርስቲያን መልስ ቁጭ ብሎ የሲር ቡሌ እየበላ ነበር። እና በበኖላዊ ማታም እራት አልበለውም ጠዋትም እንዳልበለው ታውቃለህ፣ እባክህ አብረን እንነብላ ሲሉ የአሲሪም እንግዲህ እምቢ ብሎ ብቻውን እየበላ ነው። ምክንያቱም ያው እሳቸው ሕመምተኛ ስለሆኑ ቡሌ ማስማ እንዲያበላቸው አልፈልግም፣ በኋላ ደግሞ ቢያማቹ ሰበብ ተሆኑብኛል። እና ዛሬ አይኔ እያየ ብቻህን ልትበለው ነው እያሉት ነበረ እና ይህን ልጨርስ እና ሌላ ቦታ ንጹህ ምግብ አመጣላችኋለሁ ሌላ ንጹህ ምግብ አመጣላችኋለሁ እያላቸው ነበረ እሳቸው ስለራባቸው መብላት ፈልጓ እሱ ደግሞ ያማቸዋል ብሎ ስላሰበ አልፈለገም እና እኔ የምፈልገው ከአንተ ጋር አብረው ምባል ችግር የለውም በኋላም ቢሆን ንጹህ ምግብ ሳመጣ አብሬ አባ አብረን እንበላለን እያለ እየቀለደ እያለ በዛም ተነስተው ወደ ቤት እየተመለሱ እያለ አንድ ሰው ሲያልፍ ጎንበስ ሲል ማለት ነው እንትን ይዞ ነበረ ላፕቶፕ ይዞ ስለነበረ ያ ሲር አመሉ ተነስቶበት ለመስረቅ አሰበ። በዛ አጋጣሚ ላፕቶፕ ላፕቶፕን ከመ ለመስረቅ ከማሰቡ በፊት አባባኑ ላይ ስርቆቱን ስላቆመ እያመሰገኑት ስለነበረ በዛ አጋጣሚ ሲሄድ ሊያሳርቅ ሳር ፈልጓል። ከዛ ምን እያየህ ነው ምናምን ብሎ ሲጠይቃቸው ላፕቶፕ ስላዩ ልሰርቅ ነበር ሲል እሳቸውን በጣም ተናደዱበት። እንዴት ይህን አመልክን መቼ ነው የምትተወው? ግን ለምን እንደዚህ ታደረጋለ? ታጥቦ ጭቃ ተሆናለ ብሎ በጣም ተናደው አዝነው ጥለውት ሄዱ ወደ ቤት። ያስሬ ማዝኖ አለኝ እሳቸውን በማስ ምክንያቱም በጣም ነው የቀይሩት አባባ ነው ምን እየመከሩ ምንም እያሉ በቃ ቤተሰብ ተጠገቡ ሰው ስላልሌለ ያው መደበቂያው ሱሱ ነበር። አሁን ግን ቤተሰብ ሀናንን አባባ ወላዊ ስላገኘ በጣም ከድሮ ጸባዩ እየተቀየረ እየተሻሻለ ለ ነበር ወደ ቤት ሄዱ እና በዚህ በኩል ደግሞ የሰላም ወንድም ቁጭ ብሎ ከቤት ሂዶ ነበረ እና ዘናቱ ደጉሎ ሰላም እንዴት ናት ስትለው፣ ሰናቱም ሰላም ደናናት እግዚአብሔር መስገን አሁን እየነቃች ነው አለችው። እናም ወደ ሆስፒታል መምጣት ፈልጋለሁ እያለ ነበር ነገር ግን እንዳትመጣ፣ ምክንያቱም እኛ ልንወጣ ነው። አሁን ከሰዓት እንወጣለን፣ ወደ እሱ እንመጣለን። ስለዚህ እሱ ምግብ እያበሳሰል ከጠበቀን አለች እና ስለዚህ ሰላም ልትወጣ ነው ማለት ነው። አገግማ ው ሰላምም ዶክተሩ መጥቶ እያመሰገናት እያለ እንኳን ታረፍሽ እያላት በመሀል ላይ እናቷን አስወጥታ ዶክተሩ ማናገር ፈልጋለሁ ብላ እናቷን አስወጣቻት። ምክንያቱም እናቷ ተናደደች፣ እንዴት ከኔ ከእናትሽ የሚደበቅ ሚስጥር አለ ወይ ምናም ብላ ነገር ግን ከእሱ የደበቀቻት ሚስጥር ያው እንዳረገዘች እና ለማስወረድ ስትል እንደዛ እንደተጎዳች እናትየዋ ስለማጣቅ ዶክተሩና ሀኒ ደብቀውላት ነው። እናም ይህንን ከቤተሰብ የደበቁትን ሚስጥር እዚህ ሆስፒታል የመጣውበት ምስጥር ምክንያት ባለመናገር ዶክተር በጣም አመሰግናሉ እያለች ዶክተሩን እያመሰገነች ነበር። ሰላም የሙያ ግዴቴ ነው እያለ እያመሰሱም በጣም ደስ የሚል ዶክተር ነው። ተረድቷታል ማለት ነው ችግሯል እና ሃኒም ከአንድ ቀን ሆስፒታል ቆይታ በኋላ ወደ ቤት ስትመለስ ቤት አልነበሩም። እና ወይኒ አባዬን በራብ ገደልኩት ምናምን እያለች በጣም ተጨንቃ አዝና ምግብ ሰርታ ጠበቀች። እና አባባ ኑረ ምሬ ሲደርሱ ሃና ምግብ ሰርታ ጠበቀቻቸው። እናም በጣም ናፍቀሽኛል ልጅ ተባብለው አባትና ልጅ ተነፋፍቀው ተቃቅፈው ሰላም ተባባሉና ስለ አሲርም ነገራተኝ ያው ሊሰርቅ እንደፈልጉ እዛ ጥሎት እንደመጡና እሷ ማዘነች፣ ይሄን ልጅ መቼ ነው የሚሻሻለው ያለች እና በምግቡን አምጮና ምግቡን እንብላ ምግቡን እንብላላት እሷ ምግቡን እዛ ቀረበች። እና ደስ የሚሉ አባትና ልጅ የእውነት በጣም እንጃ፣ ድህነት ውስጥ በጣም ፍቅር አለ፣ መተሳሰባለ፣ አንዱ ለአንዱ ነው የሚኖረው። እና ይህንን ነው እያሳዩት፣ አባ ኖላዊ እና ሀኒ ደግነት፣ ቅንነት፣ መተሳሰብ አንዱ ለአንዱ መኖር፣ አንዱ ለአንዱ መጨነቅ የሚታይበት እጅግ በጣም ውብ እና አስተማሪ የሆነ ድራማ ነው። ስለተከታተላችሁን እናመሰግናለን ውድ ቤተሰቦቻችን፣ ከእኛ ጋር ስለቆየችው ሰላማችሁ ይብዛ በያላችሁበት።